የአሜሪካ መንግስት አራት ኪሎ ላይ ከባድ ሰይፍ በወረወረ ማግስት ለኢሳያስ አፈወርቂ ብስራት መልእክት ሰደዋል። የአሜሪካን ስርዓት በመዝለፍ የሚታወቁት ፕሬዚዳንት ኢሳያስ ከነጩ ቤተ መንግስት አነጋጋሪ መልእክት ደርሷቸዋል። እናስደምጣቸዋለን። ጀኔራል አበባው ታደሰ ዝምታቸውን ሰብረው ተከስተዋል። ለወራት ስለ ወቅታዊ ጉዳዮች አስተያየት ከመስጠት ተቆጥበው የቆዩት ጀኔራሉ ስለ አገር ውስጥ ጦርነቶችና ስለ ቀይ ባህር ጉዳይ በሰጡት ገለጻ ዝምታቸውን ሰብረዋል። ግዙፍ ጦር እየተገነባ ነው የሚንጫጫዋሉ በጉልበት ከመጡ ተዘጋጅተናል የሚሉና መሰል አስተያየቶችን ሰጠዋል። ሰጥተዋል ጀነራል አበባው በፋኖና ቀይ ባህር ጉዳይ ያሰሟቸው ማስጠንቀቂያዎችን የተመለከተ ዘገባ ይዘናል። እናስደምጣቸዋለን። ጌታቸው ረዳ አዲስ አበባ ላይ ተቀምጠው ሌላ ጉድ አስሰምተዋል። ከከሌ ጋር ሆነን ፌዴራል መንግስቱን እናስወግዳለን የሚሉትን እናጋልጣለን ሲሉ በስብሰባው መሃል ተናግረዋል። የህወሓት ከፍተኛ አመራሩ በበኩላቸው ብልጽግና ሰላም አይፈልግም፣ ሰላም የሚለው ስልጣኑን ለማራዘም ነው ሲሉ ከመቀሌ ሆነው ወደ አራት ኪሎ ፈንጂ ወርውረዋል። እናስደምጣቸዋለን። ትራምፕ አምሳ በመቶ ታሪፍ ለመጣ የዛቱበት የአውሮፓ ህብረት ማስፈራሪያውን አልቀበልም ማለቱን በውጭ ዘገባችን እናስደምጣችኋለን። ጤና ይስጥልን ውዴ አንዳፍታ ሚዲያ ብስበዎች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው አናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ጀነራል አበባው ታደሰ ዝምታቸውን ሰብረው ተከስተዋል። ለወራት ስለ ወቅታዊ ጉዳዮች አስተያየት ከመስጠት ተቆጥበው የቆዩት ጀነራሉ ስለ ሀገር ውስጥ ጦርነቶችና ስለ ቀባር ጉዳይ በሰጡት ገለጻ ዝምታቸውን ሰብረዋል። ግዙፍ ጦር እየተገነባ ነው፣ የሚንጫጩ አሉ፣ በጉልበት ከመጡ ተዘጋጅተናል የሚሉና መሰል አስተያየቶችን ሰጥተዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙ የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሰጠዋል። ከረጅም ጊዜ በኋላም በአደባባይ ታይተዋል ጀነራሉ በዚህ ማብራሪያቸው ለተለያዩ አካላት ማስጠንቀቂያ የሰጡ ሲሆን የሰራዊቱን ወቅታዊ ቁመና በተመለከተ ገለጻ ሰጠዋል ምክትል ኢታማጆር ሹሙ በገለጻቸው ከፋኖ እስከ ኦነግ ሸኒ ከተቀናቃኝ ሀገራት እስከ ቀይ ባህር መዳሰሳቸው ተሰምቷል። ጀኔራሉ ቀይ ባህር ላይ የወደብ ባለቤት እንሆናለን በማለታችን እንጫጭተዋል ያሏቸውን አካላት እንቅፋት ከመሆን እንዲቆጠቡ አሳስበዋል። ጀኔራሉ በስም ያልጠቀሷቸው አንዳንድ ሀገራት የመንግስት ተቀናቃኝ የታጠቁ ኃይሎችን በመጠቀም በኃይል መንግስት ለመገልበጥ እየተንቀሳቀሱ ነው ብለዋል። ጀኔራሉ በማብራሪያቸውም አንዳንድ ሀገራት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያን በተለያየ መንገድ ለመከፋፈል እየሰሩ ነው ብለዋል። ከሀገራት በተጨማሪ ጀኔራሉ አንዳንድ አካላት ብለው የጠቀሷቸው ኢትዮጵያ ላይ የተለያየ ፍላጎት ያላቸው ብጥብጥ ለመፍጠር ደፋ ቀና እያሉ ነው ሲሉ ከሰዋል። በባንዳነት የተፈረጁት የሀገር ውስጥ የመንግስት ተቀናቃኝ ኃይሎች በኃይል ስልጣን ለመቆጣጠር እየተፋለሙን ነው ብለዋል። የጭንቅላታቸው ሀሳብ ደርቆ ለወዳቸው ያደሩ ጽንፈኛና አሸባሪዎች የስልጣን ጥማቸውን ለማርካት እየተንቀሳቀሱ መሆኑንም ጀኔራሉ አንስተዋል። ጀኔራሉ ጽንፈኛና አሸባሪ ብለው የገለጿቸው በመንግስት አጠራር የአማራ ፋኖና የኦሮሞ ኦነግ ሸኔ መሆናቸው ነው። እነዚህ በየፊናቸው መንግስትን እየተፋለሙ የሚገኙት ሁለቱ ኃይሎች ግባቸው በኃይል ስልጣን መቆጣጠር መሆኑን ጄኔራሉ ጠቁመዋል። ጄኔራሉ ለነዚህ ተፋላሚ ኃይሎች እንቅስቃሴ በሰጡት ምላሽ በአሁኑ ሰዓት ስልጣን የሚያዘው በሀሳብ የበላይነት እንጂ በጉልበት አይደለም ብለዋል። መከላከያ መነሻችንም መዳረሻችንም ህገ መንግስት አድርጎ መንግስታዊ ስርዓቱን ለማስከበር ራሱን እያዘጋጀ መሆኑንም ጠቁመዋል። ስርዓተ መንግስቱን ከማፍረስ ለመታደግ የልዩ ዘመቻ እዝ በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና

ስፔሻል ፎርስ መገንባት ተችሏል ብለዋል ጀነራሉ። በቀጠናዊ ጉዳዮች ላይ ለልዩ ዘመቻ እዛ አመራሮች በሰጡት ማብራሪያ የቀይ ባህርን ጉዳይ አንስተዋል ጀነራሉ። በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ ያሏቸውን ኃይሎች ኮንነዋል። ኢትዮጵያ በቀይ ባህር ላይ ጥያቄ በማንሳቷ በቀዳሚነት ተከላካይ ሆና የተሰለፈችው ኤርትራ መሆኗ ይታወቃል። እንዲሁም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን ብለዋል ነገር ግን በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን በማለት አስረግጠዋል። ጌታቸው ረዳ አዲስ አበባ ላይ ተቀምጠው ሌላ ጉዳ አሰምተዋል። ከከሌ ጋር ሆነን ፌዴራል መንግስቱን እናስወግዳለን የሚሉትን እናጋልጣለን ሲሉ በስብሰባው መሃል ተናግረዋል። የህዋት ከፍተኛ አመራሩ በበኩላቸው ብልጽግና ሰላም አይፈልግም፣ ሰላም የሚለው ስልጣኑን ለማራዘም ነው ሲሉ ከመቀሌ ሆነው ወደ አራት ኪሎ ሌላ ፈንጂ ወርውረዋል። የመቀሌና አዲስ አበባ የቃላት ጦርነት ቀጥሏል። ሁለቱ ኃይሎች በባለስልጣኖቻቸውና የፕሮፓጋንዳ ልሳኖቻቸው በኩል በመግለጫ አንድ ሁለት እየተባባሉና እየተነቃቀፉ ነው። ዛሬ ደግሞ ጌታቸው ረዳ በአዲስ አበባ በመሩት ስብሰባ የህዋት አመራሮችን ወርደውባቸዋል። በተመሳሳይ የህዋት ከፍተኛ አመራሩ ዶክተር አብርሃም ተክስተ ከመቀሌ ፌዴራል መንግስቱ ላይ የትችት ናዳ ሲያዘንቡ ተደምጠዋል። ጌታቸው ረዳ ዛሬ ከትግራይ ተወላጆች ጋር ተወያዩ የሚል መረጃ በመንግስት መገናኛ ብዙሃን በስፋት እየተሰራጨ ነው። በዚህ ስብሰባ ላይ ጌታቸው እንደ ባለፉት ቀናት ሁሉ የግድያ ሙከራ ያደረጉባቸውን የህዋት አመራሮችን ሲተቹ ታይተዋል። ከከሌ ጋር ሆነን አራት ኪሎን ገባለን የሚለውን ኃይል እናጋልጣለን ሲሉም ተናግረዋል። በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ነው ያሉት ጌታቸው አመራሩ ያዘው ግትር አቋም ትግራይ ከአደጋ ስጋት እንዳትወጣ እያደረጋት መሆኑንም ተናግረዋል። የፕሪቶሪያ የሰላም ስምምነት አላማው ችግሮችን በሕገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው የገለጹ መሆኑንም ተናግረዋል። ይህ ሃይል የኔ ስልጣን ካልተረጋገጠም ሁሉም ነገር ገደል ይግባ የሚል መሆኑን ገልጸው ዓላማውም ከተጠያቂነት ለማምለጥ መሆኑን አንስተዋል። የትግራይ ህዝብ ሰላም ፈላጊ መሆኑን የገለጹት አቶ ጌታቸው ከተጠያቂነት ለማምለጥ ዳግም የትግራይን ህዝብ ወደ ግጭት ለማስገባት የሚደረገውን ጥረት ማጋለጥ ይገባል ብለዋል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆን ግድ ነው ያሉም ሲሆን ከከሌ ጋር ሁኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ብለዋል። ጌታቸው በእንዲህ መልኩ አዲስ አበባ ተቀምጠው እናጋልጣቸዋለን ሲሉ ከመቀሌም ከህወሀት አመራሮች በኩል ብርቱ ትችት የማዕከላዊ መንግስቱ ላይ እያሰሙ ነው። ከሰሞኑ ከወይን ሚዲያ ጋር ቆይታ ያደረጉት የእዋቱ አመራር ዶክተር አብርሃም ተከስተም የፌዴራል መንግስቱን በከባድ ቃላት ወርፈዋል። የዋቱ ሰው አብርሃም የፌዴራል መንግስት ከመቀሌ በተባረሩት በነጌታቸው ረዳ በኩል የሚከሰን በስልጣን ለመቆየት ነው ብለዋል። እንደ አብርሃም ገለጻ ከሆነ ገዢው ፓርቲ ብልጽግና ህጋዊ ሰውነቱን ያጣውን ህወትን በሰላም አደናቃፊነት ካልከሰሰም የስልጣን ጊዜውን ማራዘም አይችልም ይሁን እንጂ ብልጽግና ህዋትን በሰላም ጠንቅነት በመወንጀል እንዴት በስልጣን ላይ ለመቆየት እንዳሰበ የጠቀሱ ዝርዝር ነገር የለም። ህወት አሁንም በያዘው አካሄድ የፌዴራል መንግስቱን በዳግም ጦርነት ለመገልበጥ ወደ መንቀሳቀስ መሸጋገሩን ብዙዎች እየገለጹ ነው። እዚህ ደግሞ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር ቅራኔ ውስጥ የገባውን የፕሬዚዳንት ኢሳያስ አፈወርቄን አስተዳደር ድጋፍ ለማግኘት ደጅ እየጠና ነው። ኢትዮ ኤርትራን ድንበር ያለምንም ጣልቃ ገብነት የተቆጣጠሩት ህዋትና ሻቢያ ግንኙነታቸውን በፍጥነት ወደ ለማስተማመን ደረጃ እያሳደጉ መሆኑን መረጃዎች አመላክታሉ። የአሜሪካ መንግስት አራት ኪሎ ላይ ከባድ ሰይፍ በወረወረ ማግስት ለኢሳያስ አፈወርቂ ብስራት መልእክት ሰዷል። የአሜሪካን ስርዓት በመዝለፍ የሚታወቁት ፕሬዚዳንት ኢሳያስ ከነጩ ቤተ መንግስት አነጋጋሪ መልእክት ደርሷቸዋል። አሜሪካ የኤርትራን 34ኛ ዓመት የነጻነት ቀን አስመልክቶ ለአስመራ በላከችው መልእክት ከፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነቷን ለማሻሻል እንደምትፈልግ በይፋ ገልጻለች። የትራምፕ መንግስት ይህንን ያለው በትናንትና ዕለት በኢትዮጵያ ጉዳይ ጠንከሬ ያለ አቋም ባሰማ ማግስት ነው። ኤርትራ ከኢትዮጵያ ተገንጥላ ነጻ ሀገር የሆነችበትን 34ተኛ ዓመት ከአሰብ እስከ አስመራ በድምቀት እያከበረች ነው። ለዚህም አሜሪካን ጨምሮ ከተለያዩ ሀገራት የእንኳን አደረሰች መልእክት እየደረሳ ሲሆን የአንዳንዶቹ ሀገራ በቀይ ባህር ላይ መሰረት ያደረገ ቀጠናዊ ትብብር የመፍጠር ፍላጎት የተንጸባረቀበት ነው። አሜሪካ በውጭ ጉዳይ ሚኒስትሯ ማርክ ሮቢዮ በኩል ለፕሬዚዳንት ኢሳያስ አፈወርቂ አስተዳደር በላከችው የእንኳን አደረሳችሁ መልእክት የቀጠናዊ ትብብር መሻቷን ገልጻለች። ሚኒስትሩ ወደ አስመራ በላኩት የእንኳን አደረሳችሁ መልእክት አሜሪካ ከኤርትራ ጋር በቀጠናዊ ጋራ ጠቀሜታዎች ላይ መተባበር እንደምትፈልግ ጠቁመዋል። በመላው ዓለም ላሉ ኤርትራውያን ለ 34 ተኛው የኤርትራ ነጻነት በዓል ይህ እንኳን አደረሳችሁ መልእክት የላከችው አሜሪካም እዚህ አጋጣሚ ለአፍሪካ ቀንድ ሰላምና ብልጽግና ለማስፈን ከኤርትራ ጋር ለመተባበር ያለኝን ፍላጎት እገልጻለሁ ብላለች። በሚቀጥሉት ዓመታት ከኤርትራ መንግስትና ህዝብ ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗንም ገልጻለች። የኤርትራ እና አሜሪካ ግንኙነት እጅግ የሻከረ ሲሆን በአመዛኙ በመነቋቆር ላይ የተመሰረተ ሆኖ ለዓመታት ዘልቋል። ይሁን እንጂ ከአምባገነን መሪዎቹ ጋር ይመቻቻሉ የሚባላቸው ዶናልድ ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተመንግስት መመለሳቸውን ተከትሎ ኤርትራና አ ግንኙነት መሻሻል ያሳያል ተብሎ ሲጠበቅ ነበር። ትራምፕ ዲሞክራቱን ጆ ባይደንን አሸንፈው ለሁለተኛ ጊዜ ስልጣን ሲቆጣጠሩ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባልተለመደ ሁኔታ ሞቅ ያለ መልእክት ልከው ነበር። ኢሳያስ ለትራምፕ በላኩት የእንኳን ደስ አለ መልእክት ላይ የሻከረውን የአሜሪካና ኤርትራን ግንኙነት ለማደስ ያላቸውን ፍላጎት በግልጽ ቋንቋ ገልጸው ነበር። ይሁን እንጂ የሁለቱ ሀገራት ግንኙነት ባለፉት የትራምፕ የስልጣን ወራት ውስጥ የተለየ ተጨባጭ ማሻሻያ አላሳየም። ሀገራቱ በየፊናቸው የገለጹት ግንኙነት ግንኙነታቸውን የማደስ ፍላጎት ውጤት በቀጣይ የትራምፕ ስልጣን ዓመታት የሚታይ ይሆናል። ፕሬዚዳንት ዶናልድ ትራምፕ ሐምሳ በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ የተመሠረተ መሆን የለበትም አለም። የህብረቱ የንግድ ኃላፊ ማሮስ ሴፍኮቪች እንደሚሉት ከአሜሪካ ጋር ያለውን የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛንን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም ዕቃዎች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው ቁርጠኛም ነው ሲሉ የአውሮፓ ህብረት የንግድ ኮሚሽነር ማሮስ ሴፍኮቪች ከአሜሪካው የንግድ ተወካይ ጄሚሶን ግሬር እናም ከንግድ ጻፊ ሃዋርድ ኑትኒክ ጋር ከተወያዩ በኋላ ገልጸዋል። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ይህም በጋራ መከባበር መመራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም። ጥቅማችንንም ለማስጠበቅ ዝግጁ ነን ሲሉ አክለዋል። በአውሮፓ ህብረትና በአሜሪካ መካከል እየተካሄደ ያለው የንግድ ድርድር መዘግየትን ትግስት አልባ እንዳደረጋቸው ቀደም ብለው የገለጹት ትራምፕ በተያዘው እቅድ መሰረት ከሳምንታት በኋላ ታሪፍን እንደሚጥሉ ተናግረዋል። ትሩዝ በተሰኘ የማህበራዊ ሚዲያቸው ላይ ትራምፕ ከአውሮፓ ህብረት ጋር የምናደርገው ውይይት የትም አይደርስም በማለት መልእክታቸውን አስፍረዋል። ሆኖም ፕሬዚዳንት ትራምፕ በአሜሪካ ውስጥ ለ ለተሰሩ ወይም ለተመሰረቱ የአውሮፓ ምርቶች ታሪፍ እንደማይጣል አክለዋል።